ኬርታ ያንተ ነው። ኬርታ ያንቺ፣ የኔ የሁላችንም የጋራ ሀብት ነው። ኬርታ የጋራ ሰላማችን ነው።

በጣም ጥሩ ነው ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ፣ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። መሰግናለን ኬርታ ዓለም አቀፍ ድምፅ

ሰዎችን በክብር እየገቡ ያገኛሉ እናችን ምግዶቻችን በሚታወቀው መልካም እንግዲያ አካባቢ ባህል እስክቦቻቸው ድረስ የምንቀበላቸው ይሆናል። ከሁሉ አስቀድሜ በዛሬ ዕለት በሚደረገው የመሰረተ ልማት ምረቃ በዋናነት የቡይ ከተማ የንጹህ መጠጧና ሳኒቴሽን ፕሮጀክት እና የወልዲያ መስኖ ፕሮጀክት ምረቃ ፕሮግራም እንዲሁም የቡታጅራ ከተማ የሳኒቴሽን ፕሮጀክት መሰረት ድንጋይ ማኖር ፕሮግራሞች ላይ በመገኘት የደስታችሁ ተካፋይ በመሆናችን እና እንዲሁም ለረጅም ጊዜ በጉጉት ሲጠበቁ የቆዩትን የዋና የመስኖ ፕሮጀክት ለማስመረቅ በመብቃታችን የተሰማኝን ከፍተኛ ልባዊ ደስታ በውሃ መስኖ ማዕድን ልማት ቢሮ ስም እንድገልጽ ይፈቀድልኝ። እንኳን ደስ አላችሁ፣ እንኳን ደስ አለን። የቡይ ከተማ የንጹህ መጠጥ ፕሮጀክት ባለፈው ዓመት ማዕከላዊ ኢትዮጵያ ክልል መስርተን ወደ ስራ ስንገባ አፈጻጸሙ ከ25% የዘለለ አልነበረም። ከፌዴራል እስከ ክልል ከክልል እስከ ዞን ወረዳና ከተማ አስተዳደር በየደረጃ ያሉት ሁሉም ባለድርሻ አካላት ባደረጉት ብርቱ ርብርብና ድጋፍ ለዛሬው ደማቅ ፕሮግራም ፕሮጀክቱ እንዲበቃና በይፋ ማስመረቅ የቻልንበት ደረጃ ማድረስ ችለናል። በድጋሚ እንኳን ደስ አለን እንኳን ደስ አላችሁ የቡኢ ከተማ የንጹህ መጠጣ ፕሮጀክት ግንባታ ተቋራጭ ጂቲፒ ኢንጂነሪንግ እና እሞ ኤሌክትሮ መካኒካል በጣምራ የወልዲያ መስኖ ፕሮጀክት ግንባታ ተቋራጭ አቶ ባዩሉ ላይ ገፉ የውሃ ስራዎች ኮንስትራክሽን ድርጅት የፕሮጀክቶቹ ግንባታ ተጀምረው እስከሚጠናቀቁ ድረስ በተለይ አዲሱን ክልል መስርተን ፕሮጀክቱን ከተረከምበት ጊዜ ጀምሮ ተቋራጮቹ በከፍተኛ ኃላፊነት፣ በባለቤትነት መንፈስ በየጊዜው የሚያጋጥማቸውን የግንባታማ እቃ መናልና መሰል ችግሮች በመቋቋም ያጋጠሙ ችግሮቻቸውን በማለፍ ለዛሬ ፍሬያማ ውጤት እንድንደርስ ርብርብ አድርገዋል። ለውጤትም በቅተናል። ክብር ርዕሰ መስተዳደር፣ ክብር ሚኒስትር፣ የቡይ ንጹህ መጠጧ ፕሮጀክት ውል በመግባት በወርሃ ጥር በ2013 ዓ.ም የተጀመረ ሲሆን የጣሊያን የልማት አጋር ድርጅት የፈረንሳይ የልማት ድርጅት የአውሮፓ ኢንቨስትመንት ባንክ በረጅም ጊዜ በሚከፈል ብድር የበጀት ብጭ በመሆን በክልሉ መንግስት የማቺንግ ፈንድ ግንባታው ተጠናቆ በዛሬ ዕለት በይፋ የተመረቀና ለከተማው ነዋሪ ንጹህ መጠጣ አገልግሎት እንዲሰጥ ብቁ የተደረገ ፕሮጀክት ነው። ፕሮጀክቱ የሲቪል ስራዎች በተመለከተ የውሃ ማጠራቀሚያ ገንዳ ባለ 1 ሜትር ኪዩ፣ ባለ 500 ሜትር ኪዩ እና ባለ 100 ሜትር ኪዩ ግንባታ ተካሂዷል። በሌላ በኩል በከተሞች ዳርቻ ሁለት የዋጎኖዎች እንዲገነቡ ተደርጓል። ከዚህ በተጨማሪም የአንድ ሰርፌስ ፓምፕ መቀመጫ ፓምፓውስ፣ ሁለት የጀነሬተር ቤት፣ አራት የጠበቃ ቤቶች፣ ሁለት የኃይል መቆጣጠሪያ ክፍሎች ተገንብተዋል። ኤሌክትሮ መካኒካል ስራዎችን በተመለከተ ሁለት ጠላቂ ፓምፕ በሁለት ጉድጓድ ተከላና ገጠማ ተካሂዷል። በተጨማሪም አምስት ሰርፌስ ፓምፕ በቡስተር ስቴሽን ተከላና ገጠማ ስራ ተካሂዷል። በአጠቃላይ የኃይል አቅርቦት በሶስት ትራንስፎርመር ተከላ የተተከለ ሲሆን የኃይል መቆራረጥ ሲገጥም ሁለት ስታንደባይ ጀነሬተር ያለው በመሆኑ ከኃይል አቅርቦት አንጻር ችግር ሳይገጥመው በአስተማማኝ ሁኔታ የንጹህ መጠጥ ውሃ ማቅረብ በሚያስችል ሁኔታ እንዲቃኝ ተደርገዋል ከመስመር ዝርጋታ አንጻር የውሃ አቅርቦቱ ለከተማው ነዋሪ ተደራሽ ለማድረግ በዋናው ግፊት መስመር 7.5 ኪሎ ሜትር እና የስርጭት መስመር 15.8 ኪሎ ሜትር ዝርጋታ ተካሂዷል። በአጠቃላይ ፕሮጀክቱ ከጉድጓድ ቁፋሮ ጀምሮ እስከ ግንባታው ማጠቃለያ ድረስ ወደ 210 ሚሊዮን የሚጠጋ በፍጅ ወጪ ግንባታው በማጠናቀቅ ለዛሬ ምረቃ ስነ ስርዓት ማብቃት የተቻለ ሲሆን ይህም ፕሮጀክት ከ35000 በላይ የሚሆነ ከተማው ነዋሪ ህብረተሰብ የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። እንደሚታወቀው የንጹህ መጠጥ ውሃ ግንባታ ማጠናቀቅ ብቻ በራሱ በቂ ስላልሆነ ፕሮጀክቱን በዘላቂነት ህብረተሰቡ በባለቤትነት በማሳተፍ የውሃ ተቋሙን የማስተዳደር ጉዳይ ልዩ ትኩረት የሚፈልግ መሆኑ እሙን ነው። ስለሆነም የከተማው ውሃ አገልግሎት የሰው ኃይሉን በማሟላት ተቋሚ አሰራና ድጃዊቱን በማጠናከር በባለቤትነት እንዲያስተዳደር እና የከተማው አስተዳደርም በቅርበት እንዲያግዝ በዚሁ አጋጣሚ ማሳሰብ እንወዳለን። የውሃ ተቋሙ ለህዝቡ ዘላቂና አስተማማኝ አገልግሎት እንዲሰጥ ህብረተሰቡ በባለቤትነት ኃላፊነቱን እንዲወጣ የውሃ ተቋሙን እንደ አይን ብሌኑ በመጠበቅ፣ በመንከባከብ፣ በማስተዳደር የንጹህ መጠጧን በዘላቂነት ተጠቃሚ እንዲሆን ማድረግ የሚገባ መሆኑን ከአድራ ጭምር ትኩረት እንዲሰጠው እናሳስባለን። ክብር ርዕሰ መስተዳድር፣ ክብር ሚኒስትር፣ በሌላ በኩል የዛሬ የምረቃ አንዱ አካል የሆነው የወልዲያ መስኖ አውታር ግንባታ ፕሮጀክት ከተረጅነት በመላቀቅ ወደ ምርታማነት ለመሻገር በምናደርገው ርብርብ የመስኖ ልማት ስራችን የአንበሳውን ድርሻ ይይዛል። ፓርቲያችንና መንግስታችን በተያዘው ቁርጠኛ አቋም ከተረጅነት ለመላቀቅ በርካታ ስራዎች እየተሰሩ ያሉ ሲሆን የወልዲያ መስኖ አውታር ግንባታ የዚሁ ስራ አንዱ ማሳያ ነው። አውታር ግንባታ ልማት ፕሮግራም ሲሆን አጠቃላይ ግንባታውን ለማጠናቀቅ ከመቶ ሰላሳ ሦስት ሚሊዮን ግንባታ ዛሬው ደማቄ ማብቃት ያለው ሲሆን ከአንድ ሺ ሁለት መቶ በላይ አባውራና ማውራን ተጠቃሚ ያደርጋል። ይህ ፕሮጀክት ከሌሎች መስኖ ፕሮጀክት ለየት የሚያደርገው ምሽት ጊዜ የሚፈሰውን ውሃ በመያዝ የወንዞ አቅም ዳከበግ የሰብሎች እድገት እንዳይስተጓገል በአስተማማኝ ሁኔታ የግብርና ስራችን ማካሄድ በሚያስችል አግባብ የተገነባ ፕሮጀክት ነው። በሌላ በኩል ፓርቲያችንና መንግስታችን መገለጫና ልዩ መታወቂያ የሆነው ፕሮጀክቱን ጀምሮ የመጨረስና አዳዲስ ፕሮጀክቶችን የመጀመር ባህል በመሆኑ ይህንን አጠናክሮ ለማስቀጠል በዛሬ ዕለት የቡታጅራ ሳኒቴሽን ፕሮጀክት መሰረት ድንጋይ አስቀምጠናል። በዚህ መሰረት በዛሬው ዕለት የመጀመሪያ ክውነት በጠዋት ፕሮግራማችን የተከናወነው የቡታጅራ ከተማ የሰነትሽን ፕሮጀክት የፈሳሽ ቆሻሻ ማጣሪያ ግንባታ ፕሮጀክት መሰረት ድንጋይ ማስቀመጥ አንዱን ፕሮጀክት አጠናቀን ሌላውን ፕሮጀክት የጀመርንበትን መሆኑን ማሳያ ነው። ይህ ፕሮጀክት የከተማችንን ጽዳት እና ውበት ከመጠበቅ እና ከማሳደግ አንፃር ትልቅ ድርሻ ያለው ከመሆኑም በላይ አካባቢያችን ከፈሳሽ ቆሻሻ ብክለት በመጠበቅ ጤናማ ማህበረሰብ እንዲኖረን የሚያስችል ነው። ፕሮጀክቱ በጣሊያን የልማት አጋር ድርጅት በተገኘ ረዥም ጊዜ ብድርና በክልሉ መንግስት በማቺንግ ፈንድ ወጪ መጋራት ስርዓት በ544 ሚሊዮን ብር ከተቋራጭ ጋር ውል ተገብቶ ለመጀመር ሳይት ርክክብ የተደረገበትና በዛሬው እለት ስራውን በይፋ ለመጀመር መሰረት ድንጋይ የጣለበት ልዩ ቀን ነው። ክቡር ርዕሰ መስተዳድር፣ ክቡር ሚኒስትር፣ በአጠቃላይ እነዚህ ፕሮጀክቶች እንዲጠናቀቁ ለውጤት እንዲበቁ ለህዝባችን የተሟላ አገልግሎት እንዲሰጡና አዲስ እንድንጀምር የክብር ሰመስተዳደራችን የቅርብ ድጋፍ እገዛ በየጊዜው የተደረጉ የፕሮጀክት ክትትል ለስኬታማነቱ ትልቅ ድርሻ ይይዛል። ለዚህም ክብር ሰመስተዳደራችንን በከፍተኛ ደረጃ እናመሰግናለን። የፌዴራል ውሃና ኤነርጂ ሚኒስቴር ሚኒስትር ዴኤታ በቃላት ተገልጸው የማያልቁ ድጋፎች ለፕሮጀክቱ ውጤታማነት ልዩ ቦታ አላቸው። ክብር ሚኒስትራችን እና ሚኒስትር ዴኤታችንንም በታላቅ እናመሰግናለን። በአጠቃላይ ፕሮጀክቱ በስኬታማነት እንዲጠናቀቅ ሌት ተቀም በትጋትና በታታሪነት፣ እንዲሁም በክፍያ መዘግየትና መሰል ችግሮች ሳይበግራችሁ ለዚህ ውጤት ላበቃችሁ ተቋራጭ ጂቲቢ ኢንጂነሪንግና ሙ ኤሌክትሮ መካኒካል የወልዲያ መስመር ተቋራጭ በኃይሉ ለገፉ ውሃ ስራዎች ኮንስትራክሽን ድርጅት እንዲሁም አማካሪ ድርጅት ብሉ ማትሪክስ ከልብ ከልብ ከልብ እናመሰግናለን። በመጨረሻም ፕሮጀክቱ በቅርበት ስትከታተሉ ስትደግፉ ለነበራችሁ ለውሃ መስኖ ማዕድን ልማት ቢሮና ለመስኖ ኤጀንሲ አመራር አካላት እና ባለሙያዎች እጅግ ከፍ ያለ ምስጋና እናቀርባለን። እንኳን ደሳለን እንኳን ደሳላችሁ። አመሰግናለሁ። በምስራቅ ጉራጌ ዞን የመሰረተ ልማት ምርቃት ፕሮግራም እንኳን አደረሰን እንኳን አደረሳችሁ። ክቡራትና ክቡራን ዛሬ እዚህ ቦታ ላይ የተሰባሰብነው የገጠር ዋና ዋና የሚባሉ መሰረተ ልማቶችን በማስመረቅ እንዲሁም በቀጣይ የምንሰራቸውን ስራዎች ለህዝቡ ይፋ ለማድረግ ነው። በዛሬው ቀን ተፈጥሮ አቀማመጡ የመንገድ መሰረተ ልማትን ተደራሽ ለማድረግ አስቸጋሪ በሆነ አካባቢ የሚገኙ ማህበረሰቦችን ተጠቃሚ የሚያደርግ የኩምበር ናዳ የጠጠር መንገድ እንዲሁም መደበኛ ድልድይ ለመገንባት አዳጋጅ በሆነው የሻሾ ወንዝ ላይ የተዘረጋው የሻሾ ተንጠልጣይ ድልድይ ግንባታ የዜጎችን እንግዲት በእጅጉ የቀረፉ በዛሬው ቀን የተበሰሩ ልማቶች ናቸው። ለወጣቶች የስራ ዕድል ለመፍጠር ምርትና ምርታማነትን ለማሳደግና የምርት ወቅቶችን ቁጥር ለማበራከት ከፍተኛ ፋይዳ ያለው 300 ሄክታር የሚያለማው የወልዲያ መስኖ ፕሮጀክት የነገ የተስፋችን ሆኖ እነሆ ዛሬ ብቅ ብሏል። ከፍተኛ የመንግስት መዋለ ንዋይ ፈሶበት ዛሬ ለምርቃት የበቃው የቡይ ከተማ የንጹህ መጠጥ ውሃ ሳኒቴሽን ፕሮጀክት ትልቅ መስዋዕትነት የተከፈለበት ግዙፍ ስራ ነው። በአጠቃላይ ዛሬ በምስራቅ ጉራጌ ዞን ብቻ ከ400 ሚሊዮን ብር በላይ ወጪ የተደረገባቸው መሰረተ ልማቶች ተመርቀው ለአገልግሎት በቅተዋል። የትልቅ ፕሮጀክት ማብሰሪያ መሠረተ ድንጋይም ተጥሏል። እነዚህ ተግባራት የቤተሰቦቻችንና አጠቃላይ ማኅበረሰባችንን ወደ ብልጽግና የሽግግር ላይ እንዲሁም የወደፊት የሕይወት የደህንነት ዋስትናን የሚያረጋግጡ ናቸው። የዛሬው ዓይለት የእያንዳንዳችን ሕይወት የሚቀየርበት መሬታችን ወቅት ሳይጠብቅ የምርት ፍሬውን ያለማቋረጥ የሚለግስበትና ኢኮኖሚያዊ እና ማህበራዊ እንቅስቃሴዎች የሚቀላጠፉበት የሽግግር እለት ነች። በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለን እላለሁ። እንደምታውቁት ባለፉት ሰባት ዓመት መንግስታችንና ፓርቲያችን ብዙ ስራዎችን ይጀምራል፣ ብዙ ስራዎችን ያጠናቅቃል ለህብረተሰቡ ለአገልግሎት እንዲውል ያደርጋል። ይሄ እጅግ በጣም ቆራጥ አመራር በየደረጃው ስላለ፣ የፓርቲያችን ፕሬዚዳንት ክቡር ዶክተር አብይ የሚሰጡት አመራር በየደረጃው ጠንካራ ስለሆነ፣ የህዝብ ተጠቃሚነት ካላረጋገጥን የፓርቲያችን መቀጠል አስፈላጊነት ስለሌለው ለይትም ቀንም ድሮ ከነበርንበት በተሻለ ሁኔታ ህዝባችንን ለማገልገል ዝግጅት አድርገን ፕሮጀክቶችን እንጀምራለን፣ እንጨርሳለን። በዚህም አማካኝነት ተጠቃሚነት የህብረተሰብ ተጠቃሚነት እያረጋገጥን እንሄዳለን። ዛሬ ከነጋ ብቻ ወደ ስድስት ቦታ ሄደን ወደ አምስት ፕሮጀክቶች መርቀናል፣ አንድ ፕሮጀክት የመሰረት ድንጋይ አኑረናል። ከሰዓት በኋላም በተመሳሳይ ሁለት ፕሮጀክቶችን እንመርቃለን። ነገና ከነገ ወዲያ በተመሳሳይ ከ16 በላይ ፕሮጀክቶችን እንመረቃለን ብለን እናስባለን። እንግዲህ ይሄ ሁሉ ውጤት የመንግስታችንና የፓርቲያችን እንዲሁም የህዝባችን ውጤት ስለሆነ ለሦስቱም አንድ ጊዜ ምስጋና አቅርቡልኝ። በመቀጠል የማስተላለፈው መልእክት ስራዎች ከተሰሩ በኋላ መንከባከብ፣ እንደ ልጅ በደንብ መያዝ ያስፈልጋል። በተለይ ውሃ የሁሉ ነገራችን ማጠንጠኛ ነው። ቅድም ዶክተር እንደተናገሩት ውሃ ስንመጣም በጣም በጣም እንጠቀምበታለን፣ ስንሄድም እንጠቀምበታለን። እኔ ደግሞ በተጨማሪ ሁላችንም ሰው ሆነ እንድናስብ በሳቸው መልዕክት ላይ አንድ ተጨማሪ መልዕክት አስተላልፋለሁ። ስንመጣ ሰው ነው ያጠበን፣ ስንመለስም ሰው ነው የሚያጥበን አይደለም ስለዚህ እንደ ሰው በደንብ እየተጋገዘን እዚህ መሬት ላይ ስንኖር እየተባበርን አንተ ትብስ እኔ ትብስ ብለን መንግስት የዘረጋልን ፕሮጀክቶች በአግባቡ እየተጠቀምን መሄድ ያስፈልጋል። ውሃ ቅድም እንደተነገረን እንደሰማችሁት እስከ ዛሬ ለውሃ የከፈለ ሰው የለም። እየከፈልን ያለ ነው፣ ለአገልግሎቱ ብቻ ነው። እቤት ለምንቀዳው አምስት ባሊ ስድስት ባሊ ሰባት ጀሪካን እስካሁን ውሃ ከፍ ያለው የሚል ሰው ካለ ከፍለው አቅም። ለአገልግሎት ብቻ ነው እየከፈልን ያለ ነው። ምክንያቱም ለውሃ እንከፍላለን የምትሉ ከሆነ አንድ ሃይላንድ ዛሬ ከ10 ብር እስከ 40 ብር ይሸጣል አይደለም? ውሃ ደግሞ ወሩን ሙሉ ተጠቅመን 50 ብር፣ 60 ብር፣ 70 ብር ነው የምንከፍለው። ይሄ 50፣ 60፣ 70፣ 100፣ 150 ብር የሚባለው ገንዘብ ለአገልግሎት እንጂ ለውሃው አይደለም የከፈልነው። ለውሃው መንግስት ማስከፈል አልጀመረም። ይሄን በደንብ አውቀን የተሰጠንን ዕድል በአግባቡ እንድንጠቀም ለሁላችሁም ከአደራ ጭምር አሳስባለሁ። ዛሬ በተለያየ ቦታ የመረቅናቸው ፕሮጀክቶች እንድትንከባከቧቸው፣ እንድጠብቋቸው፣ ለልጆቻችን በደንብ እንድናስተላልፍ አዳዲስ ፕሮጀክቶችን ደግሞ ጠንክረን እንድናስብ ለእናንተ እያሳሰብኩ የማዕከላዊ ኢትዮጵያ ክልል መንግስት ትልልቅ ሜጋ የሚባሉ ፕሮጀክቶችን በዚህ ዓመት ለህዝብ አሳውቋል። ድጋሚ እዚህ መግለጽ ፈልጋለሁ። ዘጠና የሚባል ፕሮጀክት አለን። ዘጠና የሚባለው ፕሮጀክት በውስጡ የተለያዩ የፕሮጀክት ፍላጎቶች ተሰብስቦ የተሰራ ነው። አንድ ነጥብ አራት ቢሊየን ብር ይፈጃል። ከአንድ ነጥብ ከሁለት ነጥብ አምስት ሚሊየን በላይ ህዝብ ተጠቃሚ ይሆናል። አብዛኛው የፕሮጀክቱን አካል ሰኔ 30 አካባቢ እንጨርሻለን ብለን እናስባለን። በዚህ በቡይ ከተማ ውስጣ የነበረ የጋምካት ማለቅ ነበር ብዣ ነበር ህዝቢም አቤቱታ ያቀርብ ነበር ቁና ጀሪካኒ ጋ ከ20 ብር እስከ 40 ብር ድረስ እየተጥገረ የነበረ በሰዓት ነበር። አሁን ግን እዝገ ቤት መስገን መንግስት ጥያቄኛም የህዝቢም ጥያቄ አፋጣኝ ምላሽ በዋበው አሁ ይጋ ፈያ ነገሪ ነው እዛ ዛሆኝም ለዚህ ለመረቃ አሰላም ስለዚህ መንግስትኛ ምን አመሰግኑ የብልጽግና ፓርቲም ምስጋና ነ አርቦ አሁን በቱዘይም ፕሮጀክቶች ላለ እጅግ የሆነ ከፍተኛ የሆነ ደስታ ተሰማንም። አንደኛ ተዚህፍት የነበር የይጋ ችግር ከፍተኛ የሆነ የይጋ ችግር ነበር ብነ በከተማ ማህበረሰብኛ በአጠቃላይ በይጋ ችግር በጣም እየተቸገረ የነበረበው ሰዓትን ባሁኑ ሰዓት የብልጽግና መንግስትና የከተማ አስተዳደር የክልልኛ ማዕከላዊ ኢትዮጵያ ክልል መንግስት በወተባበር ግድር የሆነ የይጋ ፕሮጀክት ወዘየሙልን በምርቃት እላለን ያለ እና የኢፍት የነበረ ችግርኛ ሙሉ ለሙሉ ተቀረፈም። ሂጊ በጣም ከፍተኛ የሆነ ኃይል ያለን ሂጋን በጣም ከፍተኛ የሆነ ሂጋን ማህበረሰብ ተደራሽ የሆነ ሂጋን ከከተማ አስተዳደሪ ውጪ በተጨማሪ የከተማ ዙሪያ ቀበሌቶች ለምሳሌ ቡይ ዙሪያ ቀበሌ፣ አናቲ ቀበሌ፣ ፍርሺ ቀበሌ ተጠቃሚ ይቂ እና ሂጋ በወት ዘይው እና ለምርቃት በወስላን እጅግ የሆነ ከፍተኛ የሆነ ደስታ ተሰማየም። በዚያ አጋጣሚ ክልል መንግስት ላምሰግን ወዱ የብልጽግና መንግስትም በዛ ልክ ላምሰግን አወዱ ሌላው እንደ መልእክት ደሞ አሳልፊ እዚህ ጋር እያንዳንዱ ማህበረሰብ የዲትል የማን ነው ስሜት ይሰማንም ይጊ እንደ ይን ብሌን አንኩም ወይ ደግሞ እንደ ህፃ ማያ አንኩም ይጊ እንከባከብም እስከ መጨረሻ አንدرس ተጠቃሚነትኛ ለዋርጋት እስከ መጨረሻ አንدرس ይጊ እንከባከብም በእንክብካቤ ይጊ ተቀሙ መልእክት ለዋሳልፍ አሾ በጣም እንደ ሴባሌ ደስታዲ ወደረ በጣም አመሰግኑ ከተማኛ በእድገት ላለለት ከተማና የኢንዱስትሪ ዞን ከተማና የሰላም ሰገነትና ቡይ ከተማ አስተዳደር ሶድ ወረዳ እንደ ሶድ ወረዳ የሰላም ሰገነትና ቡይ ከተማ በተጨማሪ የኢንቨስትመንት ተመራጭ ያለም ግድድር ኢንቨስትመንቶች ተከተማኛ እየመጠብን ቁኒ ምንኳ ሞጨን ክትለኛ ነገር ደግሞ ግድ ነገር ይጋን ተፈላጊነት መብራት ሞጨ ይጋን እዚህ ነገሮች ያሟላ ከተማ ስለሆነ በዚህ አጋጣሚ ማህበረሰብኛ የክስታኔ ማህበረሰብ አካባቢኛ ተመጣጣሙ ታለመንኩም በቂ የሆነ የጋ ዝግጅት በቂ የሆነ የመብራት ዝግጅት በቂ የሆነ ሰላም ያለን ከተማ ስለሆነ ተመጣጣሙ አካባቢ ደም ታለመምኩም መልእክት ለዋሰለፈሹ በጣም አመሰግኑ። ደስታዲ ወደር የለን በጣም አመሰግኑ። አዲ ተሳትኩን እዝጌር ተሻለንን ኬሬውንልነ ኬሬው ለጀግና ሉዋጮ ለአገሪ ኬርታ አለም አቀፍ ድምጽ አዮ ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም ማን የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን ኬርታ

ያንቺ የኔ የሁላችንም የጋራ ሀብት ነው። ኬርታ የጋራ ሰላማችን ነው። ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ ከዚህ ጀምረናል፣ ከዚህ ተነስተናል። ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው ናሰላው ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። ኬርታ ዓለም አቀፍ ድምፅ።